የዱባይ የሻንጣ ስራ የምትሰሩ አሪፍ መረጃ። ቪዛ ትኬት እየተባለ መማረር ቀርቷል። ቀጥታ ትኬት በባስ እየተቆረጠ ወደ ኬንያ የኬንያ የሻንጣ ስራ ቢዝነስ ነው። ሰላም ሰላም፣ ውድ የፒኬቲዩብ ተከታታዮቼ፣ ኦኬ እንደምን ቆይታችኋል? እኔ በጣም ሰላም ነኝ። በአዲስ የዩቲዩብ ገጽ ተገናኝተናል ማለት ነው። የበፊቱ የዩቲዩብ ገጽ ፒኬትዩ ፋሚሊ የሚለው እዚህ ዲስክሪፕሽኑ ላይ ያለው ማለት ነው። እሱ እንዳለ ሆኖ አሁን ላይ አዲስ የዩቲዩብ ቻናል ከፍቻለሁ። እዚህ ላይ የቢዝነስ እንዲሁም ደግሞ የትራቭል አንዳንድ ደግሞ የሃይማኖታዊ ቦታዎችና ታሪካዊ ቦታዎችን ዞር ዞር ብዬ የማሳይበት ገጽ ነው ማለት ነው። ላይክ አድርጉ፣ ሰብስክራይብ አድርጉ። የበፊቱ ላይ ያላችሁት ፒኬቲዩ ፋሚሊ ላይ ያላችሁት ወደዚህ መታችሁ ላይክ ሰብስክራይብ እንደምታደርጉ እንደተለመደው ደግሞ ኮሜንት ላይ አስተያየት እንደምትሰጡኝ ተስፋ እያደረግኩኝ አሁን ቀጥታ የኬንያ የሻንጣ ስራ ላይ አሪፍ አሪፍ መረጃዎችን በዛኛው ላይ ሳጋራችሁ ቆይቻለሁ። አሁን ደግሞ በአዲሱ የዩትዩብ ቻናሌ ይዤላችሁ ቀርብ ያለው ማለት ነው። ይሄ በትኬት ይሻላል፣ በባስ ይሻላል እንዲሁም ደግሞ ኬንያ እንግባ ወይስ ሞያሌ ላይ ሄደን እናምጣ የሚለውን ሂሳብ ሰርተ አሳየን ብላችሁ በዛኛው ላይ ጠይቃችሁ ነበረ። የእሱን ምላሽ እንዲሁም ደግሞ ጠቅለል አድርጌ የሚያዋጣ ብዬ ያሰብኩትን ራሴ ሄጌ አይቸዋለሁ። በባስ ሄጌ አይቸዋለሁ። በፕሌንም ሄጌ አይቸዋለሁ። የኬንያ ንግድ ምን እንደሚመስል፣ የጋምቦ ንግድ ምን እንደሚመስል፣ ከመውያለ ቢመጣ ምን እንደሚመስል የሚለውን እዛኛው ቪዲዮ ላይ ወይም ደግሞ እዚህ የድሮው ላይ ገብታችሁ አዲስ ለመጣችሁ ወይም ደግሞ ለአዲስ ሰብስክራይቦቼ የበፊቱ ላይ ሄዳችሁ ብታዩ በባስ ትኬት ቆርጬ እዚ ሀገር ሄጌ ቪዛ ፕሮሰሱን ሙሉ ነገሩን እዛኛው የዩቱብ ቻናሌ ላይ ስላለ እዛኛው ላይ ገብታችሁ ቼክ ማድረግ ትችላላችሁ። ቪዲዮ ማየት ትችላላችሁ ማለት ነው። አሁን አዲስ ወይም ደግሞ በአዲሱ ላይ የምሰራላችሁ የኬንያ የሻንጣ ንግድ ባይሮፕራን ሲሆንና ባስ ሲሆን ያለው ልዩነት ዋጋ ልዩነት፣ እንዲሁም ደግሞ ምን ምን ቀይዘን እንመጣለን፣ ምን ምን ያዋጠናል የሚለውን ይዤላችሁ ቀርቢያ ነው ማለት ነው። ይህን የዩቱብ ቻናል አዲስ ለመጣላችሁ ሰብስክራይብ አድርጉ። ቪዲዮን እንደምትወዱት አልጠራጠርም። ስለዚህ ቪዲዮን ከመጀመራችሁ በፊት ላይክ አድርጉ። አሁን ቀጥታ ወደ ጉዳዩ ስገባ ትኬት፣ የማረፊያ ቦታ፣ የአየር ትራንስፖርት እና የምድር ትራንስፖርት፣ ምግብ፣ ጠቅላላ እነኚህ ወጫቸው በአይሮፕላን ሲሆን ስንት ይሆናል?

ይህን ያህል ማለት አይቻልም። አሁን ትኬት ላይ አሁን ላይ ያለው ወደ ኬንያ የሚበር አይሮፕላን ከ60 ሺህ እስከ 75 ሺህ ድረስ ታገኛላችሁ። ኢቲ ዛሬ ቼክ ሳረግ 75 ሺህ ብር ነው፣ የኬንያ 60 ሺህ ብር ነው። 65 አለ። የሌላም ሀገር በረራ ስለሚኖር ቼክስ ስታረጉ ከ60 ሺህ እስከ 75 ሺህ ነው። ማክሲመሙ በ70 ሺህ ብር እንይዘዋለን። የኬንያውን ማለት ነው። አንደኛ የሻንጣም 23 23 ኪሎ ሶስት ስለምትይዙበት እሱ አሪፍ ነው ማለት ነው። ማረፊያ ቦታ ከዛ እኛ እንዳረፍንበት ከሆነ ከ1 ሺ እስከ ሺ አምስት ድረስ ስላለ አሪፉን ከፍ ባለው በሺ አምስት ባስብላችሁ በሶስት ስናባዛው አራት ሺ አምስት መቶ ብር ነው። በሶስት ያባዛሁት ያው የሻንጣ ነጋዴ ከሶስት ቀን በላይ ከቆየ ወጪ ስለሆነ ከሶስት ቀን በላይ አይቆይም ማለት ነው። ትራንስፖርት፣ የምድር ትራንስፖርት ያልኳችሁ ደግሞ እዛ ከገባችሁ በኋላ ወደ ገበያ ስትሄዱ፣ ከገበያ ወደ አየር መንገድ አንዳንድ ትራንስፖርቴሽኖች አሉ፣ ሸትሎች አሉ። በሸትል ተጠቀሙ በባቡር ተጠቀሙ። ይሄን ይሄን ደግሞ የሻንጣ ነጋዴዎች አይነገርም። ለአዲስ አዲስ ቢዝነሱን ለመስራት ለምፈልጉ ደግሞ በባቡር ሸትሎች ምናምን ብትጠቀሙ ጠቅላላ ወጪያችሁ ከሶስት ሺህ ብር አይበልጥም። እንዴት በሶስት ሺ ብር ብትሉ አዲስ አበባ ላይ እና እዛ ላይ ምንም ልዩነት የለውም ያው ታክሲ ነው የምትጠቀሙት በታክሲ በባስ ነው የምትንቀሳቀሱት ስለዚህ ያን ያህል ውድ አይደለም ከሶስት ሺ ብር በላይ አታውጡም ማለት ነው ስለዚህ ትራንስፖርት ሶስት ሺ ብር ምግብም እንደዛው ነው ሳንድዊች ምናምን 200 ብር 300 ብር ነው የሚሸጠው ስለዚህ በቀን ውስጥ ከ1 ሺ ብር በላይ አታውጡም ሶስት ቀን ከ 3 ሺ ብር በላይ አታውጡም 3 ሺ ብር እናስበዋለን ማለት ነው ስለዚህ በአይሮፕላን ሄዳችሁ ሻንጣ ቢዝነሱን አይታችሁት ይዛችሁ የምትመጡ ከሆነ፣ ይዛችሁ ለማየት ብቻ ነው የምትሉ ከሆነ በ8500 8 ብር ኬንያ ገብታችሁ ናይሮቢ ላይ በአይሮፕላን ሄዳችሁ ያለው ነገር ማየት ትችላላችሁ ማለት ነው። ከዛ በአይሮፕላን ምን ይዘን መምጣት እንችላለን ለሚለው ጥያቄ መልስ እንዲሆናችሁ 2323 ኪሎ 3159 ኪሎ ይዛችሁ መምጣት ትችላላችሁ። ከኬንያ ወደ ኢትዮጵያ ሲገባ ምን ያዋጣል? አንደኝነት ከአልባሳት ጫማ ነው የሚያዋጣው። ጫማ በጠቅላላ ኦሪጂናል ናቸው ማለት ይቻላል። ትንሽ ከተገኘ ነው እንጂ ጠቅላላ ከእንግሊዝ ሀገር ስለሚገቡ ኦሪጂናል ጫማዎችን ታገኛላችሁ። ልብሶች ቦንዳ ቦንዳ ነጋሪዎች በጣም ያዋጣቸዋል። ከኬንያ ከኡጋንዳ በዛኛው ቪዲዮ እዛኛው የዩቱብ ቻናል ላይ በጣም ብዙ ቪዲዮዎችን ሰርቻለሁ። ገብታችሁ መመልከት ትችላላችሁ። ከኡጋንዳ ከኬንያ በጣም በጣም በሚባል ደረጃ የቦንዳ ልብስ ያዋጣችኋል ብታመጡ። በጣም ርካሽ ናቸው። እዛ ጫማም እንደዛው አራት መቶ ብር እኛ የገዛ ነው ጫማ አለ። ከአራት መቶ ብር ጀምሮ ጫማ ታገኛላችሁ ትክክለኛ ኦሪጂናል ጫሞች፣ የታጠበ ያልታጠበ እየተባለ ነው የሚሸጠው ማለት ነው። አንድ ጫማ በአራት መቶ ብር ገዝቼ እንዲታጠብ ከፈለግ ዛው መቶ ብር ነው የምከፍለው አምስት መቶ ብር አንድ ጫማ አሳጥ ቤጅ መምጣፍ ይችላሉ ማለት ነው። ያልታጠበውን ደግሞ ይዛችሁ መታችሁ ሐዋሳ ላይ የተለያዩ ዲላ ላይ ታጥቦ የሚሸጡ አሉ። እዛ ዋጋቸው ግን ከፍ ከፍ ይላል። ነገር ግን እናንተው ከቦታው አራት አራት መቶ ብር ሰብስባችሁ ብታመጡ ያዋጣችኋል። ጫማ በጣም ያዋጣል ማለት ነው። አዳዲስም አሉ በጣም ኦሪጂናል ጫማዎች። ነገር ግን የተለበሱ በብዛት ለቦንዳ ነጋዴዎች ስለሚያዋጡ ነው፣ እሱን ጠቆም ያረኳችሁ ማለት ነው። ከዛ ስልክ፣ ታብሌት፣ ላፕቶፕ፣ ይሄ የሻንጣ ንግድ ሊሰራ ለወጣ ሰው የማይነገር ነገር ነው። ለምን የትም ሀገር ብትሄዱ የሻንጣ ስራ ላይ ስልክ፣ ላፕቶፕ ምናምን የትኬት ዋጋውን የሚሸፍንላቸው እሱ ስለሆነ እሱ በግዴታ መያዝ ያስፈልጋችኋል ማለት ነው። ሲቀጥል አሁን በባስ ያለውን ደግሞ ንገረን፣ የባስስ ወጫችን ምን ያለው ለሚለው የሞያሌ ጋምቦ የምትባል የኬንያ አለ ሞያሌ ሁለት ነው። የኢትዮጵያ ሞያሌ አለ፣ የኬንያ ሞያሌ አለ። እዛ የኢትዮጵያ ሞያሌ ከደረሳችሁ በኋላ ጋምቦ የምትባል የኬንያ ገበያ አለች። እዛ ገብታችሁ ገቢታችሁ ለመመለስ ለማየት እና እዛ ገብታችሁ ለመመለስ ጠቅላላ የሚያስፈልጋችሁ ወጪ የባስ ወጪ ከአዲስ አበባ ሞ እያለ ድረስ መቶ ብር ነው። 205መቶ ብር መሄጃ ብቻ ነው። ደርሶ መልስ ሲሆን ብር ይሆናል ማለት ነው። ጋምቦ ድረስ ከሞያሌ ጋንቦ ለመግባት ከፈለጋችሁ በሞተር በ ብር ነው የምትሄዱት ማለት ነው። ገብታችሁ ስትወቱ መቶ ብር ይሆናል። ጠቅላላ ትራንስፖርት ስደምሩት እና ብር ይሆናል ማለት ነው። ማደሪያ ቦታ ሞያሌ እኛ ያደር ነው መቶ ብር አሪፍ አሪፍ ቤቶች አሉ። ከመቶ ብር እስከ ሺ05መቶ ብር አለ ነገር ግን አሪፍ የሚባል ነጋዴ የሚያርፍ ያረፍኩበት ቦታ እኔን ይዘኝ የሄደችው ነጋዴ እሷም ታርፍበት ቦታ ያረፍኩበት ቦታ ማለት ነው ስምንት መቶ ብር ነው። በሶስት ስታባዙት ሁለት ሺህ አራት መቶ ብር ይሆናል። ለምግብ ያው ሶስት ሺህ ብር ይዘናል። ጠቅላላ አድርገን ጠቅላላ ሂሳቡ ከአዲስ አበባ ተነስታችሁ ሞያሌ ጋምቦ የኬንያ ገበያ ገብታችሁ ወጥታችሁ ያለውን ነገር ጠቅላላ አይታችሁ ምግብ፣ ትራንስፖርቴሽናችሁን ጨረሳችሁ 10800 ብር ይፈልባችኋል ማለት ነው። በ10800 ብር ከፈለጋችሁ ገዝታችሁ አይ ንግዱን ብቻ ለማየት ነው ካላችሁ ምንም እቃ ሳገዙ 10800 ብር አወጥታችሁ የኬንያ ጋምቦ ገብታችሁ መውጣት ትችላላችሁ። ለዚህ ጥያቄ ሊሆንባችሁ የሚችለው ፓስፖርት ቪዛ ነው። የኬንያ ጋምቦ ለመግባት ፓስፖርትን ቪዛም አያስፈልጋችሁም የኢትዮጵያ መታወቂያ ብቻ ከያዛችሁ የኬንያ ጋምቦ ገብታችሁ አይታችሁ መውጣት ትችላላችሁ ማለት ነው። አይ እዛ ደርሰን ወደ ናይሮቢ መግባት እንፈልጋለን የምትሉ ከሆነ ሌላ ወጪ አለባችሁ። ይሄ ወጪ እንዳለ ሆኖ ከሞያሌ ስታምፕ ማስመታት አለባችሁ። እሱን ለማድረግ አንድ ቀን ታድራላችሁ። አድራችሁ ጠዋት ላይ ኢሚግሬሽን ገብታችሁ የምትሄዱበትን ፐርፐስ አሳማኝ ሆኖ ካገኙት ኢሚግሬሽኖቹ ቪዛ ይሰጧችኋል። ከዛ እዛ ጋር 3500 ብር የቢጫ አበባ ወረቀት ትከተባላችሁ። እዚህ አዲስ አበባ ጥቁር አንበሳ ተከትበን ነበር የሄድነው። ነገር ግን እሱ እዛ ሀገር ላይ አይሰራም፣ የራሳቸውን መከተብ ይፈልጋሉ። ተከትብ ያለው ካላችሁ 3500 ብር ግዴታ ትከፍላላችሁ። 3000፣ 3500 ይቀበላሉ ሁለቱንም። እሱን ታረጋላችሁ። ከዛ በኋላ ስትወጡ ደግሞ ሌላ ክፍያ ፖሊሶች አሉ በር ላይ፣ ለነሱ 1000 ብር በአንድ ፓስፖርት ትከፍላላችሁ። ከዛ በዘለለ ባስ ትኬት ትቆርጣላችሁ ማለት ነው። የባስ ትኬት ከአዲስ አበባ ሞያሌ የቆረጣችሁት 2500 ነው። ከሞያሌ ደግሞ ወደ ናይሮቢ 3000 ብር ትቆርጣላችሁ ማለት ነው። ከዛ የእሱ ጉዞ በሌሊት ነው። ሌሊት ማታ 12 ሰዓት አካባቢ ላይ ይነሳል። 12 ሰዓት እስከ 2 ሰዓት ይነሳል። ከዛ ሌሊቱን ሲጓዝ አድሮ ጠዋት ላይ 1 ሰዓት፣ 2 ሰዓት ላይ ናይሮቢ ትገባላችሁ ማለት ነው። የእሱን ወጪ ደምርልን ካላችሁ ከአዲስ አበባ ሞያሌ ድረስ 2500 ብር ነው። ከሞያሌ ናይሮቢ ድረስ ደግሞ 3000 ብር ነው። ደርሶ መልሱን ጠቅላላ ስናስበው ትራንስፖርቴሽን አችሁ 11000 ብር ይፈያል ማለት ነው። ይሄ ማለት ቪዛስ ከተመታላችሁ በኋላ ሶስት ሺህ ብር ከዛ አንድ ሺህ ብር የምታወጡትን ሳንቀንስ እና ጠቅላላ የምግብ የምን የምን ሳንቀንስ አስራ አንድ ሺህ ብር ትራንስፖርት ያስፈልጋቸዋል። ከአዲስ አበባ ተነስታችሁ ቀጥታ ናይሮቢ ለማረፍ ማለት ነው። ያው በፕሌን ሲሆን ሰባ ሺህ ብር ነው። ልዩነቱን እንግዲህ የሻንጣ ነጋዴዎች እናንተ የምትሰሩት ይሆናል ማለት ነው። ውድ የፒኬቲዩ ተከታታዮች እንግዲህ ጥያቄ ካላችሁ በኮሜንት ላይ ጠይቁኝ። የበለጠ መብራራትና ጥያቄ ሊሆንባችሁ የሚችል ነገር ደግሞ በግል ማናገር የምትፈልጉ ዲስክሪፕሽኑ ላይ የቴሌግራም ሊንክ ስላለ በሱ ገብታችሁ ማናገር ትችላላችሁ። ሌላ ሌላ ቪዲዮዎችን ደግሞ ማየት ከፈለጋችሁ የድሮ የዩቲዩብ ቻናል ስላለ እዛ ላይ ገብታችሁ መመልከት ትችላላችሁ ማለት ነው። በጣም ያዋጣል። እኛ ከዛ ሀገር ስንመጣ በስልክ እኔ አሁን ከሞያሌ ወደዚህ ስመጣ ሁለት ስልኮችን ቴክኖሎጂ መጥቼ እሱን ሸጬ ሙሉ ወጪን በሚባል ደረጃ በሁለት ስልክ ብቻ ሸፍኖልኛል ማለት ነው። ውድ የፒኬ ቲዩብ ተከታታዮች አትፉ፣ ሞክሩት። መንገዱም ሰላም ነው፣ ምንም ችግር የለውም። ሂዱና እዩት። አስር ሺህ ስምንት መቶ ብር የምታወጡ በባስ ከሆነ። ስለዚህ የዱባይ ቪዛ ወጣልኝ አልወጣልኝ ከምትጨነቁ ማስያዣ መቶ ሃምሳ ብር ተጠየኩኝ ከምትሉ በመቶ ሺህ ብር ጥቅልል ላደርጋችሁ ቢዝነሳችሁን ጀምራችሁ ከኬንያ ወደ ኢትዮጵያ እቃ ማምጣት ትችላላችሁ ማለት ነው። ወደ የፒኬ ተከታታዮቼ ላይክ አርጉ፣ ሰብስክራይብ አድርጉ። ይሄ አዲስ የዩቱብ ቻናሌ ነው፣ ሰብስክራይብ አድርጉ ማለት ነው። ይመቻችሁ።